ምሕረት ብዙ ነው፣ ቸርነት ብዙ ነው። አኑሮናል አቁሞናል። ተመስገን ልጆች። በኢየሱስ በኩል ቀርበናል። ወንድሜ እህቴ፣ እያንዳንዳችን እግዚአብሔር ለሰዓቱ፣ ለቀኑ፣ ለሳምንት፣ ለወራችን የሚያስፈልገን ጸጋ በጸጋ ላይ ጸጋ የሚያስፈልገን ምሕረት በምህረት ላይ ምሕረት የሚያስፈልገን ሰላም በሰላም ላይ ሰላም አንተ ጋር ብቻ ነው ያለው። አንተ ጋር ነው ያለው። አንተ ጋር ነው ያለው። በልብ መዝገብ ነው ያለው። ከደግ ልብ ውስጥ ስጠን። ከቅን ልብ ውስጥ ስጠን። ከቸር ልብ ውስጥ ስጠን። ከልብ ስጠን። በኢየሱስም ከልብ ይውጣ አባለኛ ይሆን። በዚህ ክፉ ምድር አለንና ሰላም ያስፈልገናል። በዚህ ታመመ ዓለም ላይ አለንና ሰላም ያስፈልገናል። በዚህ በወደቀ ዓለም ላይ ያለንና ሰላም ያስፈልገናል። ጸጋህ ያስፈልገናል። በድካም ውስጥ ያለንና ምሕረት ያስፈልገናል። በድካም ውስጥ ያለንና ጸጋህ ያስፈልገናል። በድካም ውስጥ ያለንና ሰላም ያስፈልገናል። መገኛችን ሆይ ስጠን። ምንጫችን ሆይ ስጠን። አቅም ስጠን፣ ጉልበት ስጠን፣ ዘመኑን የሚቋቋም ድምፅን የሚቋቋም ጥላቻን የሚቋቋም ተግዳሮትን የሚቋቋም እንዳልነበር አድርጎ የሚያሳልፍ ጸጋ እንዳልተፈጸመ አድርጎ የሚያሳልፍ ምሕረት በኢየሱስ ስም ይሰጠን። ማህበሩ ተስማምቷል። አባ ይሰጠን በኢየሱስ ስም ይሰጠን። በኢየሱስ ስም ይጨመርብን አባ ለወንድሜ ለራሱ ለወንድሜ ለቤቱ ለእቴ ለራሷ ለእህቴ ለቤቷ በኢየሱስ ስም ይሆን ይሆን። በጌታ በመድኃኒቴ በኢየሱስ ስም ይሆን ይሆን። አባ ጥለን መተናል። አይኖቻችን ወደ ተራሮች ማንሳት አቁመናል። ወደ ቀኛና ወደ ግራና የማንገላመጥም፣ የረዴታችን አምላክ አንተ ብቻ ነህ። የነገ ተስፋችን አንተ ብቻ ነህ። የክብር ትምክታችን አንተ ብቻ ነህ። የስማችን አጥር አንተ ብቻ ነህ። የአገልግሎታችን ምሰሶ አንተ ብቻ ነህ። ለወንድሜ ለእህቴ የኑሯቸው፣ የቤታቸው፣ የአገልግሎታቸው፣ የስራቸው፣ የጤናቸው፣ የአቅማቸው፣ የገንዘባቸው አጥር ቅጥር አንተ ብቻ ነህ። ያለ አንተም የሚያከማች ይበትናል። በኢየሱስ ክርስቶስ ከአንተ ጋር ስላሉ አይናቸውን ከተራሮች ላይ ስላነሱ እግዚአብሔር ሆይ እንደ ምስኪን በፊትህ ስለቆሙ ጽድቅን እንደ ተራበ ጥማተኛ በፊትህ እንደቆሙ፣ አንተ ብቻ ምንጫቸው፣ አንተ ብቻ ሪሶርሳቸው እንደሆን ካውቀው በፊትህ ቆመዋል፣ በፊትህ አሉ። በኢየሱስ ምህረትህ ትቅደመን፣ ቸርነትህ ትከተለን፣ እጅህ ታግዘን፣ መላእክህ ይምራን መንፈስ ያመልክተን ቃልህ ያበርታን በኢየሱስ ስም እንደዚያ ነው። በኢየሱስ ስም እንደዚያ ይሆናል። በኢየሱስም እንደዛ ነው። ያስገርማችሁ አፋችሁን እስክት ይዙ ያስገርማችሁ እንደ ኢዮብ ዳግመኛ ለሰው መናገር እስኪ ከብዳችሁ ድረስ በተአምር ያስገርማችሁ፣ በድንቅ ያስደንቃችሁ። አሜን። በኢየሱስ ስም ዝም እስክንል ድረስ እንዲ ነው ብለን ጀምረን በእንደዚህ ብለን ለመቋጨት ለማስረዳት እስኪ ከብደን እርዳታ ይሁንልን፣ እገዛ ይሆን፣ እርዳታ ይሆን፣ ተአምር ይሆን። ማገዙ ይሆን መርዳቱ ይሆን እስኪታ ይሆን። በኢየሱስም የናንተ በሆኑት ላይ ይሆን። በኢየሱስም በእናንተ ላይ ይሆን። ኢየሱስም በቤታችሁ ይሆን። ታማኝ ነው፣ አያሳፍራችሁም። ታማኝ ነው። የታመነ ነው፣ የታመነ ነው። አያሳፍራችሁም። አታፍሪም፣ አትዋረጂም፣ አታፍርም አትዋረድም። በኢየሱስ ስም ይሁን። ይቸኩል፣ ይቸኩል። የህይወታችሁ መስመር ይቸኩል። የኑሯችሁ አቅጣጫ በኢየሱስ ስም ይቸኩል። የዕቅዳችሁ አቅጣጫ በኢየሱስ ስም ይቸኩል። የነጋችሁ ነገር በኢየሱስ ስም ይቸኩል። በኢየሱስ ስም ይሆን አሜን። በኢየሱስ ስም ይቸኮል አሜን። በኢየሱስ ስም ይቸኮል አሜን። በኢየሱስ ስም ይቸኮል ይሁን። በኢየሱስ ስም ይሁን። በኢየሱስ ስም እቅድሽ ይቸኮል፣ ፕሮግራም ይቸኮል አሜን። ሐሳባችሁ ይሙላህ። በምክራችሁ በፈቃዳችሁ፣ በሐሳባችሁ ላይ የእግዚአብሔር ጣት የእግዚአብሔር ሥራ ይብዛ ለመናገር እስኪ ከብዳችሁ ይርዳችሁ ከማይመስል ነገር የሚመስል ነገር ይሆን የማይመስለው ይሆን በኢየሱስ ሊሆን የማይችለው ይሆን በኢየሱስ ሊበላሽ የሚችለው ይቅና በኢየሱስ የማይመስለው ይሆን በኢየሱስ የማይመስለው ይሆን በኢየሱስ ስም ይሆን፣ በኢየሱስ ስም ይሁን፣ በኢየሱስ ስም ይሆን። እማይገባህ ይሁንልህ፣ እማይገባሽ ይደረግልሽ፣ በጸጋ ይሆንልህ። አሜን። እማይጠበቅ መልካሙን ስማ እማት ጋምቱትን መልካም ስሙ። እማይመስለውን ስሙ። በኢየሱስ ሊሆን የማይችለው ሆኖ ስሙ። በኢየሱስ እማይመስለው ነገር እንደነበረ ሆኖ ስሙ። በኢየሱስ በጌታዬ በመድኃኒቴ በኢየሱስ ጸሎትን በሚሰማ ሳንለምነው ለምነው የምንለምነውን በሚያውቅ አብ ፊት ነው ምን ጸልየው ምን እንደሚያስፈልገን ሳናወራ በሚያውቅ አባት ፊት ነን። ያለ ነው። ሆነ በኢየሱስ ተደረገ፣ በኢየሱስ ተደረገ፣ በኢየሱስ ስም ተደረገ፣ በኢየሱስ ስም ሆነ፣ በኢየሱስ ስም ተደረገ፣ በኢየሱስ ስም ሆነ፣ በኢየሱስ ስም ተደረገ። በኢየሱስ ስም አፋችሁን እስክትይዙ፣ እስክትገረሙ፣ ለማውራት እስኪከብዳችሁ ይርዳችሁ። ለእናንተ እየታወቃችሁ የታወቃችሁን ሁሉ ያን እርዳታ ለሰው ለማስረዳት እስኪከብዳችሁ ይረዳችኋል። እስኪ ከብዳችሁ ያግዛችኋል። እስኪ ከብዳችሁ ድረስ አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ ይሞላባቸዋል። ዝም እስኪል ጠላት፣ ዝም እስኪል ክፉ ዓይን፣ ዝም እስክትሉ ራሳቸው በኢየሱስ ስም ይሆን። ተመልካቹም ዝም እስኪል ሰሚውም ዝም እስኪል ራሳችሁ ዝም ስክትሉ አባቴ እንደ ባለጠግነቱ መጠን፣ እንደናንተ ሁኔታ አይደለም፣ እንደ ምነታችሁ ማነስና መተለቅ አይደለም። እንደ ባለጠግነቱ መጠን አድርጎ ያስገርማቸው፣ አድርጎ ይርዳቸው፣ አድርጎ አፋችሁን ዝም ያሰኘው፣ እጃችሁን ባፋችሁ ያስጭናቸው፣ በኢየሱስም ይሆ ይሆን በኢየሱስ ስም ይሆን። የላይኛውን ዓለም እዚህ መቀመስ እስኪ በዛላችሁ በላይ በሰማይ ባደረገላችሁ ሳይሆን በእርሱ እንደምትገረሙና እንደምትደመሙ በዚህ ምድር በሚቀረው ቀን፣ ሳምንት፣ ወር፣ አመታችሁ በራሱ መደመም እንዲበዛላችሁ በራሱ መገረም እንዲበዛ በኢየሱስ ስም ጸልያለሁ። አሜን። ባደራረጉ፣ በማንነቱ፣ በልጁ፣ በመስቀሉ፣ በመስዋዕቱ፣ በእረፍቶ፣ በሰንበቶ መደመም፣ መገረም፣ መዘመር በኢየሱስም በጓዳች በኢየሱስም በሳሎናቸ ዝማሬ ይሆን፣ ማረፍ ይሆን፣ መደመም ይሆን፣ መገረም ይሆን፣ መደነቅ ይሆን፣ በኢየሱስም ይሆን። ሊመጣ ያለውን ዓለም በደንብ ቅመሱ። ሊመጣ ያለውን ደስታ በደንብ ቅመሱ። በዚህ ክፉ ምድር እያላችሁ የላይኛውን ቅመሱ። በዚህ አመፀኛ ዓለም እያላችሁ የላይኛውን ጽድቅ ቅመሱ። በዚህ ክፉ ዓለም ሳላችሁ የላይኛውን ሰላም ቅመሱ። በዚህ ለቅሶ በመዛበት ምድር ላይ የላይኛው ዜማ ይሰማቸው። የመላእክት መዝሙር ይሁንላቸው። በኢየሱስ ስም ይሆን። በኢየሱስ ስም ይሆን። በኢየሱስ ስም ይሆን። መሬት እያለ ከገብርኤል ጋር መዘመር ይሆንልህ። መሬት እያለ ከሚካኤል ጋር መዘመር ይሆንልህ። መሬት እያለ ከእልፍ አላፋት ጋር ዝማሬ ይሆንልህ። እዚህ እያለ እዛ ዘምር። እዚህ እያለ እዛ ግባ። በኢየሱስ ስም ይሆን። ዘምር በኢየሱስ ስም ዘምር በኢየሱስ ስም ዘምሪ በኢየሱስ ስም ዘምር በኢየሱስ ስም መዝሙር መዝሙር መዝሙር ዝማሬ ዝማሬ ዝማሬ ምስጋና ምስጋና ምስጋና ሃ የኔ ጌታ እንኳን ባደረገልህ እንኳን በሰራልህ እንዲህ ነው ያለው በዚህ ምድር ላይ ስማችሁን ሲያጠፉ በስማችሁ ላይ ክፉ ሲናገሩ መከራ ሲያሳዩአችሁ በዚያን ቀን ደስ ይበላችሁ ዝለሉም አለ ደስ ይበላችሁ ዝለሉም አለ። እንኳን ባደረገልን በመከራችን መዝለል ይሆንልን። እንኳን ባደረገልን በጉርለታችን መዝለል ይሆንልን። እንኳን በሰራው ቀርቶ ባልተሰራው ዝማሬ ይሆንላቸው፣ መዝለል ይሆንላቸው በኢየሱስ ዝማሬ በግራ ዝማሬ በቀኝ ዝማሬ ከኋላ ዝማሬ ከፊታችሁ። በጓዳችሁ ይግባ፣ በሳሎናችሁ ይግባ፣ በሁሉ ስፍራ ይግባ። የመዝሙር መንፈስ፣ የዝማሬ መንፈስ፣ የአምልኮ ኃይል በኢየሱስ ስም ይሁን። ደስታ የደስታ መንፈስ በለቅሰው ዓለም ላይ ደስታ በፍርሃት ዓለም ላይ ደስታ በፍርሃት ዓለም ላይ ሰላም በኢየሱስ ስም ከሚያስችለው ጌታ እረፍት ከሆነው ጌታ ሰንበት ከሆነው ጌታ ማረፊያ ከሆነው ኢየሱስ አካል ከሆነው ሰንበት በኢየሱስ ስም ይሆን ይሆን ይሆን ይሆን ይሆን። ረፊ በኢየሱስ ስም ረፍ በኢየሱስ ስም ዘምር በኢየሱስ ስም ዘምሪ በኢየሱስ ስም። የምድሪቱ ፍሬ ክፉ ነው። የምድሪቱ ፍሬ ክፉ ነው። የሚበላውንም ያጨነግፈዋል።

በሐዘን መካከል ብርሃን የሚያሳይ ጌታ፣ ሰላም የሚያሳይ ጌታ በሰንሰለት ታስረ በእኩለ ሌሊት መዝሙር የሚሰጥ ጌታ፣ የሚያስጮህ ጌታ፣ ቅዱስ ቅዱስ ቅዱስ የሚያስበል ሰንሰለት የሚያስረሳ የሞት ቀጠሮ የሚያስረሳ የሞት መንፈስ የሚያስረሳ የሮም ወታደር የሚያስረሳ የቄሳርን ሕግ የሚያስረሳ የእግዚአብሔር መዝሙር፣ የሰማይ መዝሙር፣ የእኩለ ሌሊት መዝሙር የጨለማህ በዚያ ፍርሃት ውስጥ በዚያ ውድቀት ውስጥ በዚያ እስራት ውስጥ በሮም ፍርድ በቄሳር ሰንሰለት ታስረ መዝሙር ይሆንልህ የሲላስ አምላክ ጳውሎስ አምላክ መዝሙር ይስጥ ዝማሬ ይስጥ አምልኮ ይስጥ ዘምር በኢየሱስ ዘምር በኢየሱስ ዘምሪ በኢየሱስ በፍርሃት በፍርሃት ዘምሪ በፍርሃት ሆነሽ ዘምሪ በስርዓት ሆነሽ ዘምሪ በፍርድ ቀጠሮ ውስጥ ሆነሽ መዘምር ይሆን ዘምር ዘምር ዘምር ዘምር ዘምር በኢየሱስ መዝሙር መዝሙር መዝሙር መዝሙር ምስጋና ምስጋና በቤት ምስጋና በሳሎን ምስጋና በመኝታ ቤት ምስጋና ባንተ ጓዳ ምስጋና በቤት ምስጋና በልጆች ላይ ምስጋና በልጆችሽ ላይ ምስጋና በልጆች ላይ ምስጋና በልጆችሽ ላይ በወንድ ልጆች ላይ በሴት ልጆች ላይ መዝሙር መዝሙር ይሆን፣ ዝማሬ ዝማሬ ይሆን፣ መገረም መገረም ይሆን። መልአኩ አብሮ ይዘምር፣ ሰማይ አብሮ ይዘምር፣ ሰማይ አብሮ ይዘምር፣ ሰማይ አብሮ ይዘምር። ከሰማይ ጋር ዘምሪ ከሰማይ ጋር ዘምሪ አህ ወሬው ክፉ ነው። ዙሪያው ክፉ ነው። ሚሰማው ክፉ ነው። ምዕራቡ፣ ምስራቁ፣ ሰሜኑ፣ ደቡቡ፣ አውሮፓ፣ ኤሽያ፣ አሜሪካ አውስትራሊያ፣ ራሽያ የትም ስፍራ የኢትዮጵያ ምስራቅ፣ ምራብ የሚሰማው ክፉ ነው። ወሬው ክፉ ነው። በሰማይ ሰላም ነው ያለው። ሰማይ ሰላም ነው። የሰማይ ዝማሬ በአንተ ዘንድ ይሆን። በሰማይ መዝሙር መዘመር ይሆንልህ። በብርሃን ዓለም መመላለስ ይሆንልህ። በትንሣኤ ሕይወት መመላለስ ይሆንልህ። ከተነሳው ጋር ተባብረሃል። በትንሣኤ ዓለም ላይ ነው ያለህ። አሁን ከገብርኤል ጋር፣ አሁን ከሚካኤል ጋር፣ አሁን ከሰማይ መላእክት ጋር፣ አሁን ከሊቃናቱ ጋር፣ አሁን ከአለቆቹ ጋር፣ አሁን ከሰማይ ሰራዊት ጋር፣ አሁን ከዋነኞቹ ጋር፣ አሁን ከእልፍ አላፋቶቹ ጋር። ዜማ በአንቺ ቤት ይሆን። ዜማ በአንተ ቤት ይሆን። ዜማ በልጆች ላይ ይሆን። ዜማ በልጆችሽ ላይ ይሆን። በኢየሱስ ስም ይሆን። ሰው ሰሜሆን ከኢየሱስ የተነሳ ከረፍት የተነሳ ከሰንበት የተነሳ ከረፍት የተነሳ ከመስዋዕቱ ከቅዱሱ ኢየሱስ ከቅዱሱ ሰውነት ከቅዱሱ ገላ እግዚአብሔር ከተቀበለው ከዚያ መስዋዕት ረፍት ላንተ፣ ዝማሬ ላንተ፣ ረፍት ላንቺ፣ ዝማሬ ላንቺ። ከሱ ለቅሶ ሳቅ ላንተ ይሆን። ከእሱ እምባህ ዝማሬ ላንተ ይውጣ። ከሱ ሰቆቃ ዜማ ለአንተ ይውጣ። ከሱ ግርፋት ውበት ይሆነልህ። ከርሱ መዋረድ መቆም ይሆነልህ። ከርሱ መውደቅ መነሳት ይሆነልህ። በኢየሱስ ስም ይሆን። ከሾኩ አክሊል የክብር አክሊል ለአንተ ይሆነልህ። ከዚያ መወጋት ለአንተ ረፍት ይሆን። ለአንተ ሰላም ይሆን። ለአንተ የሚያጠብ ውሃ ይሆን። ለአንተ የሚያጠብ ደም ይሆን። በኢየሱስ ስም ይሆን። በኢየሱስ ስም ይሆን። በእውነት እርሶ የሕያው እግዚአብሔር ልጅ ነበረ። በእውነት እርሶ የሕያው የእግዚአብሔር ልጅ ነበር። በእውነት እርሶ የሕያው የእግዚአብሔር ልጅ ነው። በእውነት እርሶ የሕያው የእግዚአብሔር ልጅ ነው። ከእርሱ የእምባ ከእርሱ የሐዘን እምባ ከእርሱ የለቅሰው እምባ ለአንቺ የሰላም እምባ፣ የደስታ እምባ፣ የሳቅ እምባ ይሆንልሽ። ከእርሱ መውደቅ ለአንተ መነሳት ይሆንልህ። ከእርሱ የቆሰለ ገላ ለአንቺ ፈውስ ይሆን፣ ለአንተ ፈውስ ይሆን ይሆን፣ በኢየሱስ ይሆን፣ በኢየሱስ ኃይሉ እንደ ገል ሲደርቅ ምላሱ ከጉሮሮ ጋር የተጣጋ ጌታ፣ ያንቺ ምላስ የተፈታ ይሆን፣ ያንተ ምላስ የተፈታ ይሆን ኃይሉ እንደገለ የደረቀ ጌታ ላንተ ኃይል ይሁንልህ። ምላስ ይፈታ፣ ምላስ ይፈታ። ሰንበትሽ፣ እረፍትሽ፣ ስላንቺ ምላሱ ከጉሮሮ ተጣጋ። አሁን ዘምሪ በኢየሱስ፣ አሁን ዘምር በኢየሱስ፣ አሁን ዘምሪ በኢየሱስ። ዝም እላለው ጌታ ዘምሪ እንደ ብዙ ውሃዎች ድምፅ የነበረው እሱ በፈራጆች ፊት ዝም ከማለቱ የተነሳ አሁን በሰው ሁሉ ፊት ዘምሪ፣ በፈራጆች ፊት ዘምሪ፣ በሰዎች ፊት ዘምሪ። የኢየሱስ አባት ቸር ብቻ ሆይ ተመስገን፣ ደግ ብቻ ሆይ ተመስገን፣ ሩሩ ብቻ ሆይ ተመስገን፣ ፍቅር ብቻ ሆይ ተመስገን፣ መውደድ ብቻ ሆይ ተመስገን። በዚያው በምትወደየው የነፍስ ረፍት የሥራ ፍጻሜ እውነተኛ ሰንበትህ በሆነው አንተ አርፈህበት እኛን ባሳርፈው አንተ ረክተህበት እኛን ባረካው የደስታ ምንጭ፣ ብቸኛ ምንጭ የደስታ እውነተኛና ዘላቂም ብቸኛ ምንጭ በሆነው በኢየሱስ በርሱ ደስ ይበላችሁ ያልከን ደስታህን ያካፈልከን በተደሰትክበት ተደሰቱ ያልከን በርሱ በኢየሱስ በሰላምህ በደስታህ በረፍትህ በኢየሱስ በኩል ተመስገን። ስለ ሰጠህን ሰንበት ተመስገን። አብረንህ በዘመናችን ሁሉ ባረፍከው እናርፋለን፣ በረፍት እናርፋለን፣ በሰንበትህ አብረን እንገባለን። ወደ አንተ ረፍት ገብተናል። ተመስገን ሰንበትን የሰጠህን እግዚአብሔር ተመስገን። ሰንበትን አካል አልበሰ ላክ እግዚአብሔር ተመስገን። በቅዱሱ ልጅህ በኢየሱስ ስም አሜን።